እንደ ሀገር የሴቶችን ሁለንተናዊ ተሳትፎ በማሳደግ በሁሉም መስክ ተጠቃሚ ለማድረግ ግብ ተይዞ እየተሰራ ይገኛል። በዓለም አቀፍ ደረጃ ለ114ኛ በሀገራችን ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል፣ በሚል መሪ ቃል ሲከበር የነበረው የሴቶች ቀን የማጠቃለያ መድረክ በሀዋሳ ከተማ ተካሂደዋል። በመድረኩ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ የዘንድሮውን የሴቶች ቀን ልዩ የሚያደርገው እንደ ከዚህ ቀደሙ የሴቶችን መብትና ተጠቃሚነት በመጠየቅ ሳይሆን ሴቶች ዘርፈ ብዙ ተጠቃሚነታቸው በተረጋገጠበት ወቅት መሆኑ ነው ይላሉ። ከዚህ በፊት የሴቶች ክፍያ ያልተመጣጠነበት፣ ሴቶች ተጠቃሚ ያልሆኑበት፣ የሴቶች መብት ያልተከበ በት ስንል ነበር የቆየ ነው። አሁን ግን ያን ስናከብር በቆየንባቸው በሄድንባቸው አመታቶች የሴቶች መብቶች እየተከበሩ የሴቶች በኢኮኖሚ በማህበራዊና በፖለቲካው ዘር ተሳትፏቸውና ተጠቃሚነታቸው እየጨመረ በመጣበት በዚህ አመት ግን ለየት የሚያደርገው ከፌዴራል ጀምሮ በክልል ደረጃ ያሉ ሁሉ እስከታች ወርደው ከሴቷ ጋር ሴቷ ምን ሰራች በኢኮኖሚ ተጠቃሚነቷ፣ በማህበራዊ ተጠቃሚነቷ፣ በፖለቲካ ተጠቃሚነቷ ምን ያክል ነው የሚል ታች በመሬት ላይ ያሉትን ነገሮች እያዩ ነበር ያከበሩትና ይህ የዘንድሮ የማርች ኤት በዓል አከባበር ልዩ አደርገ ዋና አፈ ጉባኤዋ ሴቶችን በሁሉም ዘርፍ ተጠቃሚ ለማድረግ ሁሉም ሊረባረብ ይገባል ሲሉ አንስተዋል። በጅምሩ ጥሩ ውጤት አምጥተናል፣ ግን ሁሉንም ሴት ተች እስከሚያደርግ ድረስ የበለጠውን ሁላችንም ባለንበት ለሴቶች እገዛ እያደረግን ውጤታማ ስራ እንስራ የሚል ሀሳብ ነው ያለኝ። በተለይ በአሳ ቦንድ ላይ ተሰማርተው የሚሰሩ ሴቶች የአሳን ተጠቃሚነት ለገበያም ሆነ ለቤት ፊቶታቸው እያደረጉ ያሉት እጅግ በጣም አመርቂ፣ በሸበዲኖ ወረዳ፣ በድጋለም ወረዳ እንዲሁም በማይታወቅበት ሌላ ወረዳ የተሰሩትን ስራዎች ስናይ እጅግ በጣም ተአምር የሚባል ስራ ስለተሰራ ሴቶች በአደረጃጀታቸው ከተጠናከሩ ሁሉንም መስራት የሚችሉበትን ሂደት አውቃችሁ ሁላችሁም ከሴቶች ጎን እንድትቆሙ ጥሬን አስተላልፋለሁ። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ መቤት ኢሳያስ በበኩላቸው የሴቶችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነታቸውን ለማረጋገጥ የተሰራው ስራ አበረታች ውጤት አምጥቷል ብለዋል። ዋናው ፎከስ አድርገን እየሄድን ያለ ነው ሴቶች በኢኮኖሚ ተጠቃሚ እንዲሆኑ በፖለቲካ በማህበራዊ ተጠቃሚ እንዲሆኑ ቀድሞ ከነበረው ከሴቶች ጥቃት ይልቅ አሁን እየመጣን ወዳለንበት የሴቶች ተጠቃሚነት የደረሱበትንም ደረጃ ህዝቡን ማወቅ አለበት። በኢኮኖሚ የደረሱበትን ደረጃ በፖለቲካ ተሳትፎ አሁን እንደ ክልላችን ከአራት መቶ በላይ የሆኑ ሴቶች ወደ ውሳኔ ሰጪነት መጥተዋል። ከዚህ በፊት ነበሩ ሲባል የለም። በፖለቲካ ተሳትፎ ስንል ያ ብቻ አይደለም። እዛች ባለችው በልማት ህብረት ራሱ እዛው ተሳትፎ ውሳኔ መስጠት፣ መምራት መቻላቸው አንድ ጉዳይ ስለሆነ በዛው ልክ በማህበራዊው፣ በትምህርት፣ በጤና ከፍተኛ የሆነ ስራ አንዲት እናት ጤንነቷን ጠብቃ ራሷ ጤናማ ስትሆን ነው ጤናማ ልጅ ማሳደግ የሚችለው ጤናማ ህብረተሰብ መፍጠር የሚቻለው። እና በዚህም ረገድ የሚሰራ በርካታ ስራ አለ። ዘላለም ሙጡሾና ሀያል ንሻንቃሞ የማዕከላዊ ሲዳማ ዞንና የደቡባዊ ሲዳማ ዞን የማህበራዊ ዘርፍ ኃላፊዎች ናቸው። ኃላፊዎቹ የዘንድሮውን የሴቶች ቀን ልዩ የሚያደርገው የሴቶች እኩል ተጠቃሚነት በተረጋገጠበት ወቅት መከበሩ መሆኑን በመጠቆም በክልሉ በሴቶች ተጠቃሚነት ላይ የተሰራው ስራ ይበል የሚያሰኝ ስለመሆኑ ገልጸዋል። ከዚህ በፊት የሚከበረው ማርች ኤት ላይ ሴቷ ተጎዳች፣ የሴት መብት ይከበር፣ በ 15 ኛው ክፍለ ዘመን ላይ ሴቶች እንደዚህ ነበሩ እኩል ክፍያ የላቸውም፣ እኩል አይደሉም የሚለው ነበረ። እያከበረን የቀየ ነው፣ ከዚህ በፊት ማለት ነው። ግን ዘንድሮ ለየት የሚያደርገው ሴቶች አሁን ራሳቸውን እየቻሉ ናቸው። ለውጦች አሉ። ሴቶች ሰርተውት እየተለወጡ ናቸው። ሴቶች በልማት ህብረት ተደራጅተው ራሳቸውን ለውጠዋል። ስለዚህ ይሄ ለውጡ ምንድን ነው የሚለው ላይ ነው ያተኮር ነው። ሴቶች በአሁኑ ሰዓት ቁልፍ ቦታ ተመድበው ውጤታማ ስራ እየሰሩ ያሉበት ሁኔታ አለ። በማህበራዊው በኩል ደግሞ ከጤና አንጻር፣ ከትምህርት አንጻር አንድም ልጅ እድሜው ለትምህርት የደረሰ ቤት እንዳይቀር፣ ሁሉም በልማት በሴቶች ልማት ህብረት ውስጥ ያለች ሴት ሁሉ ልጆቻቸውን አስተባብረው ወደ ትምህርት ቤት በሚልኩበት ሁኔታና የተቸገረ ልጅ ራሱ ብኖር ያንን ሁሉም ተደጋግፎ የምረዱበት ሁኔታ በጣም ጥሩ ውጤት ባለበት ሁኔታ ሆነን ነው እያከበርን ያለነውና በክልላችንም ደረጃ የተሰሩ ስራዎችን ከፌደራል የመጡ ሄደው ታች እስከ ታች ሄደው ጎምጅተው ትልቅ እውቅና ሰጥተው የሄዱበት ሁኔታ አለ። በማጠቃለያ መድረኩ ከተለያዩ የሲዳማ ክልል ዞኖችና ወረዳዎች የተውጣጡ ሞዴል የሴት አደረጃጀቶች የእውቅና ሰርተፊኬትና የዋንጫ ሽልማትም ተበርክቶላቸዋል።